በደብረ ምጥማቅ ከግንቦት 21 እስከ 25 የድንግል ማርያም መገለጥ ግንቦት 21 በእኛ በኦርቶዶክሳውያን ዘንድ ታላቅ በዓል ነው። የጌታን ታምር ሰሪ ይበልጥ ያየንበት በቅዱሳኑ ላይ ምን ያህል ድንቅ እንደሆነ የተማርንበት፣ ከምንም በላይ ደግሞ የእናቱ የእናታችን የወዳጁ የእመቤታችን የድንግል ማርያምን ክብርና ገናነት የተረዳንበት ቀን ነው። ጊዜው ሄሮደስ ጌታን ለመግደል ሰራዊቱን እንደ ወንዝ በምድር ያፈሰሰበት ማርያምም በሁለቱ ክንፎቿ ማለትም የስጋና የሕሊና ድንግልና ወደ ምድር ግብፅ የሸሸችበት ጊዜ ነበረ። እምነተ ገምኑዲ የሚሉት ቦታ ላይ ጌታችን በፀሐይና በድካም የጠቆረውን ብርሃናዊ ፊቷን አይቶ፣ ስለ እኔ ብዙ መከራ ትቀብለሻልና ይህንም ቦታ ለአንቺ አድርገዋለሁ፣ ቦታውንም ደብረ ምጥማቅ ይሉታል። አንቺም እኔን የሚያመልኩ አንቺንም የሚወዱና የሚያከብሩ ልጆቼን እየተገለሽ ተባረኪዋቸዋለሽ ብሎ ቃል ይገባላታል። እንደ ቃሉም ደብረ ምጥማቅ ቤተ ክርስቲያን ግንቦት 21 እመቤታችን በታላቅ ብርሃን ተከባ ሁሉም ሰዎች እያዩት ለአምስት ቀን ተገልጣላቸዋለች። ደብረ ምጥማቅ ከእመቤታችን ሠላሳ ሦስቱ በዓላት አንዱ ነው። በዚህ ቀን ግብፅ ደብረ ምጥማቅ በተባለ ቦታ በተሰራች ቤተ ክርስቲያን እመቤታችን ጻድቃን መላእክትን አስከትላ ትገለጽላቸው ነበረ። እስላምም ክርስቲያንም በግልጽ ይመለክቷት ነበረ። ከየአገሩ ያሉ ሰዎች ይሰበስባሉ ድንኳን ተክለው ሰቀላ ሰርተው አጎበር ጥለው ይከትማሉ። ድንግልን ከግንቦት 21 ቀን ጀምሮ ለአምስት ተከታታይ ቀናት ሳታቋርጥ ትገለጽላቸው ነበረ። ሕዝቡ የተለያዩ ጥያቄ ይጠይቃታል። አዳም አባታችን አሳይን ይሏታል። ገሚሱ ነቢዩ ዳዊትን፣ ገሚሱ ቅዱስ ጊዮርጊስን አሳይን ይሏታል። አንዳንዱም ከዚህ ቀደም የሞተ ዘመዱ እንድታሳየው ይጠይቃታል። እርሷም ለሁሉም ፍቃዳቸውን ትፈጽምላቸው ነበረ። አዳምን ስጠራው ከሔዋን ጋር ዳዊትን ስጠራው ከበገናው ጋር ቅዱስ ጊዮርጊስን ስጠራው ከጻዕዳ ፈረሱ ጋር ነው ወይ ግሩም። ታዲያ ይህ በዚያ ደጉ ዘመን ነበረ። አሁን ግን ኃጢአታችን ሲበዛ በረዴት ካልሆነ በጋር ተገልጻ ትታይም ለበቁ ካልሆነ የእመቤታችን በግብፅ በግልጽ ለሁሉም ሰው መገለጥ በዚህ የቆመ ሳይሆን ከዚያም በኋላ እንደ ኢሮጳውያን አቆጣጠር በ1966 ዓ ም አቡነ ቄርሎስ ስድስተኛ ፓትሪያርክ በነበረበት ጊዜ በዘይቱን ቤተ ክርስቲያን ብርሃን ተጎናጽፋ ታይታለች። ከዚያም ለኤሮፓውያን አቆጣጠር መጋቢት 16 በ1986 በቅዱስ ደሚያና ቤተ ክርስቲያን ሙስሊሞች ሳይቀሩ እያዩት ለሁሉም እንደተገለጠች በቢቢሲና በሲኤንኤን ሳይቀር ተዘግቧል። ከዚያም በኋላ በ2000 ዓ ም አቡነ ሽኑዳ ሦስተኛ ፓትርያርክ በነበረበት ጊዜ ከካይሮ 289 ኪሎ ሜትር በምትርቀው የአስዮት ከተማ ባለው የማርቆስ ቤተ ክርስቲያን ላይ መስከረም 10 ቀን ተገልጣለች። በተለይም ይህኛው ታምር ሁላችንም በየዜና ማሰራጫው በተለይ ደግሞ በዩቲዩብ ቪዲዮን ያየነው ነገር ነው። እመቤታችን የወደደና ያከበረ ወደኛ መታ እንድትባርከን የፈቀደ ልጇ ጌታ ክርስቶስ ክብር ምስጋና ይግባው። የምድር ባለጠጎች አሕዛብ አዛ በፊት ይሽማላሉ። ለአሴቦን ንጉስ ልጅ ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉስ ይወስዳሉ። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድር ሁሉ ላይ ገዢ አድገሽ ትሾሚያቸዋለሽ፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ። መዝሙር 44 ቁጥር 12-17። ለተሰበሰቡ ምዕመናን ሁሉ በግልጽ በመታየት ትነጋገራቸው እንደነበረ ሁሉ ዛሬም በረዴት በቸርነቷ ልጆቿን ትጎበኝ ዘንድ መልካም ፈቃዷ ይሁንልን። ልጇ አምላካችን በአማላጅነቷ ይማረን። ወስብሐት ለእግዚአብሔር